ሰላም ሰላም የኔ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ባላችሁበት ሰላም ሆኑልኝ። ዛሬ አንዳንድ ነገሮችን ለማለት ወደ እናንተ መጥቻለሁ። እንደተለመደው ታሪክ አይደለም ዛሬ ሽ የመጣሁት እና አንዳንድ ነገሮችን ለማለት ነው። በተለይ አዲስ ወደ አረብ ሀገር የምትመጡ ልጆች የምትሰሯቸው በጣም ብዙ ስህተቶች አሉ። ከእኔም ጭምር ማለት ነው። እኔም በመጣሁበት ሰዓት ያደረግኳቸው የገጠሙ ነገሮች ስለሆኑ ነው እና ለምሳሌ ጽዳት በምናጸዳበት ጊዜ፣ በተለይ ሽንት ቤት በምናጸዳበት ጊዜ ሽንት ቤቱን ዘግተን የምናጸዳ ልጆች አለን፣ እና እህቶቼ ዋካችሁ ሽንት ቤት ዘግታችሁ እንዳታጸዱ። ከዚህ ቤት ብዙ የተማችሁ ነገር ሊኖር ይችላል። ሽንት ቤት ውስጥ ሸሸባት ተወድቀው የተወዱ በጣም ብዙ ልጆች እንዳሉ ምናልባት ሰምታችሁም ሊሆን ይችላል። እና ስለዚህ ሽንት ቤት በምታጸዱበት ጊዜ ሽንት ቤት ከውስጥ ቆልፋችሁ አታጽዱ። አብዛኛው ጊዜ ለምንድነው እንደዚያ የምናደርገው? ስልክ ስለምንከለከል፣ ስልክ ይዘን እንገባለን፣ ሽንት ቤት ማለት ነው እና ከውስጥ እንቆልፍና ውጭ ውስጥ ላይ ሆነን ውሃ እየደፋን የሚያጸዳ እየመሰልን ቆልፈን ውጭ ላይ ውስጥ ላይ ስልካችን እንጠቀማለን ማለት ነው። ስለዚህ እህቶቼ ከጥቅሙ ጉዳቱ ያመዝናል እና ሽንት ቤት ውስጥ ቆልፋችሁ ሽንት ቤት እንዳታጸዱ። ምክንያቱም አንደኛ ተንሸሯታችሁ ልትወድቁ ትችላላችሁ እና በዛ ሰዓት ማንም ፈጥኖ ሊደርስላችሁ አይችልም፣ ወድቃችሁ ልትጎዱ ትችላላችሁ። ሌላው ደግሞ ሽንት ቤት ለማጽራት የምንጠቀማቸው በጣም ብዙ ኬሚካሎች አሉ እና ሽንት ቤት ዘግታችሁ አታጽሉ። እነዛ ኬሚካሎች ያፍኗችኋል አየር የሚወጣ እና የማይገባ ከሆነ እናንተን ያፍናችኋል። ብትወድቁ እዛ ጋር ማንም የሚደርስላችሁ የለም። ስለዚህ ሽንት ቤት አትቆልፉ ባካችሁ። ሌላው ደግሞ ሽንት ቤት የምናጸዳባቸው በጣም ብዙ ኬሚካሎች አሉ፣ በጣም ብዙ ማለት ነው። እና እነዛ ኬሚካሎች እኛን ለጉዳት የሚዳርጉ ለአደጋ የሚዳርጉ ኬሚካሎች ናቸው። ለምሳሌ እንደ ክሎሬክስ እንዲሁም ደግሞ ፍላሽ ያሉ ሌሎችም በጣም ብዙ አሉ፣ ሽንት ቤት የምናጸዳባቸው ማለት ነው። ፍላሽ በጣም በጣም አደገኛ የሆነ አሲድ የሆነ ኬሚካል ነው። ስለዚህ ፍላሽን ስትጠቀሙ ጥንቃቄ አድርጉ። እጃችሁን እንዳይነካችሁ፣ እግራችሁን እንዳይነካችሁ እንዲሁም ደግሞ ሌላ አይናችሁን፣ አፍንጫችሁን ሌላ ማንኛውም ቦታችሁ ላይ እንዳይነካችሁ ተጠንቀቁ። እዛ ላይ ብዙ እንዳውም ማንበብ ከቻላችሁ እንግሊዝኛ የምታነቡ ልጆች እያነበባችሁ ተጠቀሙ። ማንበብ ከቻላችሁ ማለት ነው አለ ፍላሽ ላይ ለምሳሌ አሁን ከማንኛውም ኬሚካል ጋር መቀላቀል እንደሌለበት እንዳጋጣሚ ሆኖ አንድ ቦታችሁ ቢነካችሁ ውሃ የፈሰሰበት ቦታ ላይ የነካችሁ ቦታ ላይ ውሃ መንፈስ እንዳለባችሁ እንዲሁም ደግሞ ወደ ውስጣችሁ ድንገት እንኳን ቢገባ ወዲያውኑ ወተትና የመሳሰሉ ነገሮችን መጠጣት ወደ ሕክምና እስክትሄዱ ድረስ ነው፣ ያው ሕክምና መሄድም እንዳለባችሁ ይናገራል። እና ፍላሽን ስትጠቀሙ ጥንቃቄ አድርጉ። ፍላሽ በተለይ በተለይ ከክሎሬክስ ጋራ በፍጹም እንዳትቀላቀሉት። ከማንኛውም ኬሚካል ጋራ መቀላቀል የለበትም ግን ከክሎሬክስ ጋራ ከቀላቀላችሁት ማለት ለሞት ነው የሚያደርሰው። እኔ ስለገጠመኝ ነው። ከዚህ በፊት እኔ ራሴ ማለት ነው ሽንት ቤት ለማጽዳት ክሎሬክስ ተጠቀምኩኝ መጀመሪያ ማለት ነው። ከዛ ክሎሬክሱ ሊያጸዳልኝ ስላልቻለ አጸዳው ውሃ ደፍቼ ምናምን አጠቁት ክሎሬክሱ ማለት ነው። ከዛ አምጥቼ ፍላሽ ጨመርኩኝ ለብ ላይ እንዳለን የጨሰው የምር በቃ ጨሰ። እንዳለ እፍን አለ ሽንት ቤቱ ማለት ነው፣ እኔ መተንፈስ እስኪያቅተኝ ድረስ። አጋጣሚ የሆነው በሩ ክፍት ሆኜ አድርጌ ስለማጸዳ በሩን ስለማርዘጋ እንደምንም ብዬ ስወጣ ሁሉ አላቀውም። የምር ዘልዬ ወደ ውጭ ስወጣ ራሱ አላቀውም እንዴት ሆኜ እንደወጣ ማለት ነው። እና ወጥቼ አየር ተቀብዬ ከስንት ጊዜ በኋላ ነው ራሴ ወደ ራሴ እንኳን የተመለስኩት ማለት ነው። ስለዚህ ክሎሬክስ እና ፍላሽን በፍጹም በፍጹም እንዳትቀላቅሉት። ይገላል። የምሬ ነው የሚገል ነው። አሲድ ነው ፍላሽ አሲድ ነው። ስለዚህ በተለይ ከክሎሬክስ ጋራ፣ ከማንኛውም ኬሚካል ጋራ መቀላቀል የለበትም። ሽንት ቤት የምናጸዳባቸው ኬሚካሎች በጣም መርዛማ ናቸው በቀላሉ ሊጎዱን የሚችሉ የመተንፈሻ አካላችንን ሌሎችን ቦታችን በቀላሉ ሊጎዱን የሚችሉ ስለሆኑ እባካችሁ እህቶቼ ተጠንቀቁ። ሽንት ቤት በምታጸዱበት ጊዜ ተጠንቀቁ። በተለይ ዘግታችሁ የምታጸዱ ልጆች ዘግታችሁ እንዳታጸዱ፣ ትታፈናላችሁ። ውስጥ ላይ ያፍናችኋል፣ ሳሙና ያንሸራትታችኋል። ስለዚህ እባካችሁ እባካችሁ ላቸኋለ እህቶቼ ሽንት ቤት ዘግታችሁ እንዳታጸዱ። ስልክ መጠቀም ከፈለጋችሁ በፍሪ ታይማችሁ ሰዓት፣ ስራ መጨረሳችሁበት ሰዓት ወይም ደግሞ ስልክ መጠቀም ባለባችሁ ቦታ ላይ ተጠቀሙ። ከእነሱ ተደብቀን ያንን ስልካችን ለመጠቀም ስንል እኛ ህይወታችንን አደጋ ላይ እንጥላለን። እና ሌላው ደግሞ ላስተላልፍ የምንፈልገው መልክት ምንድነው? ነው ምግብ ላይ ምግብ ተጠቀሙ። አዲስ የምትመጡ ልጆች ምግብ ብሉ። አረቦች ምግብ ብሎ አይሏችሁም። አላቅም ከስንት አንድ ከሆነ ከስንት አንድ ከሆነ አሁን የኔ ማዳም ትላለች። የመሬ ነው። በሰዓቱ ምሳ ሰዓት፣ ቁርስ ሰዓት፣ ራት ሰዓት፣ በሰዓቱ ምግብ በላችሁ ትለኛለች። ግን አንዳንድ ቦታ ላይ ስራ መስራታችሁ ብቻ ነው ምንሄዱ። እናንተ ምግብ በላችሁ አልበላችሁ አንድ ምግብ አይሰጠውም። እና ምግብ በሰዓቱ በተለይ ቁርስ ሰዓት ላይ ቁርስ ሳይበሉ እኔ አሉ ብዙ አውቃቸው፣ ማለት ነው። የምሬ ነው። ቁርስ ሳይበሉ እስከ ስድስት ሰዓት እስከ ሰባት ሰዓት ጠዋት፣ አብዛኛው አረብ ጠዋት ስራ ከሌለበት ይተኛሉ። ስለዚህ እነሱ ከእንቅልፋቸው እስኪነሱ ድረስ እናንተ አንጠብቋቸው፣ ያገኛችሁትን ውስጥ ላይ ያለውን ዳቦ የሚሆን በሻይ ዳቦ፣ በሻይ የሚሆን ያገኛችሁትን ነገር ቁርሳችሁን በልታችሁ ወደ ስራችሁ መሄድ ነው። ሲጀመር አስለምዱ ያስለመዳችሁ ነገር ሁል ጊዜ እንዳስለመዳችሁ ስለሚሆን ጠዋት ጠዋት እናንተ ቁርስ ሳልበላ ስራ አልሰራም የምትሉ ከሆነ ያ ነገር በቃ ያስለመዳችሁት ነገር ነው። እነሱም ያ ሰዓታችሁ ስለሆነ ይጠብቁላችኋል። ብሉ አይሏችሁም። ግን እናንተ በቃ አልሰማ ምንም ብላችሁ ቁጭ ብላችሁ ምግብ ሳልበላ ስራ አልሰራም ካላችሁ እናንተ በቃ እንትን ያከብሯችኋል፣ ይፈሯችኋል ማለት በቃ። ያ ሰዓታችሁ ስለሆነ አይረኩባችሁም። እናንተ ምንም ምንም ቢሏችሁ ምግብ መብላት ባለባችሁ ሰዓት ላይ ቁጭ ብላችሁ ምግባችሁን ብሉ እንጂ እነሱ አንደኛ ስራቸው መሰራቱን ብቻ ነው የሚያዩት ማለት ነው። ሁለተኛ ደግሞ እምትበሉ ነው የሚመስላቸው እነሱ በየሰዓቱ ሆኖ ሆኖ ስለሚበሉ እኛም ውስጥ ላይ በአብዛኛው ሰዓታችን ኪት ላይ ስለምናሳለፍ የምንበላ ነው የሚመስላቸው። ማንም መቶ እናንተን አያስታውሳችሁም። ስለዚህ በፍርሃት ምን ይሉኛል ምናምን በሚል ፍርሃት ምግብ ሳትበሉ እንዳትሆኑ። በተለይ ቁርሳችሁን ያገኛችሁ ነገር ቁርሳችሁን በልታችሁ ወደ ስራችሁ ሂዱ። በጣም ብዙ ልጆች አሉ የማቃቸው በጣም ጎበዝ ማለት ነው ቁርሳቸውን ሳይበሉ ጠዋት ምንም ንቅንቅ የማይሉ ። ስለዚህ በአዲስ የምትመጡ ልጆች አትፍሩ። እስክትላመዱ ድረስ ነው፣ ግን ቢሆንም አትፍሩ። ጠዋት ጠዋት ቁርሳችሁን ሳትበሉ ወደ ስራ ስትሄዱ ትጎዳላችሁ። ሌላ በሽታ ነው ውስጣችሁ ላይ የሚፈጥርባችሁ። ስለዚህ ጠዋት ጠዋት በስነስርዓት ቁርሳቸውን በልታችሁ ወደ ስራችሁ ሂዱ። አስለምዱ፣ በቃ ያ ነገር ልምድ አድርጉት። ሌላው ደግሞ ማስለመድ ያለባችሁና የሌለባቸው ነገሮች አሉ። አንዳንድ ጊዜ እናንተ በቅንነት ተነስታችሁ የሰራችሁት ስራ ያ ነገር ሁልጊዜ እናንተ በቃ እንድትሰሩት ነው የሚጠብቁባችሁ። ያ ግን ያ ስራ እናንተ በቅንነት ነው አንድ ቀን የሰራችሁት ማለት ነው። ስለዚህ ማስለመድ የሌለባችሁን ነገር አታስለምዱ። ለምሳሌ ልጅ አዝላችሁ ስራ መስራትን አታስለምዱ። ምክንያቱም የሆነ ቀን አንድ ቀን ያ ልጅ ቢወድቅባችሁ ዞሮ ተጠያቂ እናንተ ናችሁ። ማን እንደዚህ አድርጊ ያለች? ለምን አላደረግሽ? ምናምን። ስለዚህ ልጅ ከሆነ ልጅ ካለ በቃ ቁጭ ብላችሁ ያንን ልጅ መጠበቅ ነው ስራ ከሆነ ደግሞ በቃ ልጅ የማይመለከታችሁ ከሆነ ስራ ነው። ስለዚህ አንዳንዴ በቃ ይወዱናል እነሱ በቃ ቶሎ ይቀበሉናል ምናምን በሚል መስራት የሌለብንን ነገሮች እየሰራን እነሱን በቃ ያስፈላጊ የሆነ ነገር እናስለምዳቸዋለን። ስለዚህ ማስለመድ የሌለባቸውን ነገር አታስለመዱ። ካስለመዳቸው ሁልጊዜ የግዴታችሁ ነው። ልጅ አዝላችሁ ስራ የምትሰሩ ከሆነ ነገም ልጅ አዝላች፣ በቃ ትላንት ሳ አዝላች እየሰራሽ አልነበረ ዛሬ የምንሆነሽ ነው ምናምን ትባላላችሁ ማለት ነው ስለዚህ አዲስ የምትመጡ ልጆች እነሱ ይወዱኛል፣ ከእነሱ ጋር እግባባለሁ ብላችሁ አላስፈላጊ ማድረግ የሌለባቸውን ነገሮች አታድርጉ እህቶቼ፣ እና እራሳችሁን ጠብቁ እላለሁኝ። አመሰግናለሁ።